ውሃ ጠማን! የኢራን የቴህራን ህዝብ ሰቆቃም፣ የኢራን ሰቆቃ፣ የውሃ ጥም፣ የፖለቲካ ውጥረትና የጥንቷ ምድር ሚስጢር። ኢራን በታሪክ ብርቅና ድንቅ፣ በጂኦሎጂ አስገራሚ፣ በፖለቲካና ሃይማኖት ውጥንቅጥ የተሞላች ምድር ነች። ዛሬ ግን ይህች ታላቅ አገር ለስድስተኛ ዓመት በከፍተኛ የውሃ ጥም ስቃይ ውስጥ ትገኛለች። በተለይም የዋና ከተማዋ ቴህራን ሁኔታ አሳሳቢ ከመሆኑ የተነሳ ነዋሪዎች ከተማዋን ለቀው እንዲወጡ እስከ ማስጠንቀቂያ የተሰጠበት ደረጃ ላይ ደርሰዋል። አገሪቱ ከገጠማት ፈተናዎች አንዱ የገዘፈ መሆኑን ያሳያል። ይህ ሁሉ ውጥረት ደግሞ የመንግስት ስልጣንን የሚነቀንቅ የህዝብ ተቃውሞ እንዲነሳ ምክንያት ሆኗል። የኢራን ባለስልጣናት ችግሩን ባለመፍታት ተጠያቂ ሲሆኑ፣ መንግስትም በከፍተኛ ጭንቀት ውስጥ ነው። ይህ መረጃም የኢራንን ጥቁር መጋረጃ እየገለጠ ከጥንት ምስረታዋ እስከዛሬ ድረስ ያለውን እጅግ አስደናቂና ውስብስብ ታሪክ ጂኦሎጂ፣ ፖለቲካና ሃይማኖት የምንመረምርበት ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን፣ በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። አዲስ መረጃ እንግዲህ እጅግ በጣም አሰቃቂ የሆነ ነገር ነው በቴህራን እየተከሰተ ያለው ማለት ነው የጥንቷ ፋርስ የአሁኗ ኢራን ታሪክ እንግዲህ በጣም አስደንጋጭ ወደሆነ የህይወት አቅጣጫ ትርን አድርጓል። በጣም በርካቶች በአሰቃቂ ሁኔታ በውሃ ጥም ላይ እንዳሉ ነው እየተነገረ ያለው። በተለይ ደግሞ እንግዲህ መልቲ ሚሊየነር የሆኑ ሰዎች ካልሆኑ በስተቀር ዛሬ ላይ ውሃ ማግኘት በጣም ብርቅ እየሆነ ነው። እነዚህ ሀብታሞች ብቻ ለወደፊት እያሉ ውሃ በታንከር እያጠራቀሙ እንደሆነ እየተነገረ ነው። እና ውሃ ጥማት ማለት ምን ማለት እንደሆነ ሁላችንም የምንረዳው ነው። የሰው ልጆች እንዲሁም ደግሞ ለምድራችን ደግሞ ውሃ ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለንና እና በጣም ታላቅ የተባለ መቅሰፍት ኢራን ላይ አንዣቧል እየተባለ ነው። ይህንን ከስር መሰረቱ እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። የአሁኗ ኢራን የጥንቷ ፋርስ ምድር ናት። ታሪኳ በሰው ልጅ ስልጣኔ ውስጥ ካሉት ጥንታዊና ተጽዕኖ ፈጣሪ ታሪኮች አንዱ ነው። የአኬሜኒድ ኢምፓየር 530 እስከ 330 ዓመተ ዓለም። ይህ በታላቁ ሳይረስ የተመሰረተው ግዛት በዓለም ታሪክ የመጀመሪያው ታላቅ ግዛት ተደርጎ ይወሰዳል። ከህንድ እስከ ግሪክ ከግብፅ እስከ ጥቁር ባህር ድረስ የተዘረጋ ሲሆን የተለያዩ ብሔሮችና ሃይማኖቶችን ያቀፈ በመቻቻል የሚታወቅ መንግሥት ነበረም። የዚህ ዘመን አስተዳደርና መዋቅር ለቀጣይ ግዛቶች ሁሉ መሠረት ጥሏል። የዞራትር ሃይማኖት በጥንቷ ኢራን ተቋቁሞ ለዓለም ታላቅነት ሃይማኖቶችን ክርስትናና እስልምናን ጨምሮ የጥሩና መጥፎ የብርሃንና የጨለማ ትግል ጽንሰ ሐሳብን አስተላልፏል። የእስልምና መምጣት ሰባተኛው መቶ ክፍለ ዘመን የአረብ ወረራ ፋርስን ወደ እስልምና እንድትቀላቀል አስገደደም። ይህም የፖለቲካ የባህልና የሃይማኖት ከፍተኛ ለውጥን አመጣ። ይሁን እንጂ ፋርሳውያን የእስልምናን ሃይማኖት ተቀብለው ከራሳቸው ባህል ጋር አዋህደው የፋርስ እስልምናን ፈጠሩ። ኢራን በጂኦግራፊያዊ አቀማመጧ ልዩና ተለዋዋጭ ነች። ይህ ደግሞ ለአሁኑ የውሃ ችግር ትልቅ ምክንያት ነው። አገሪቱ በአብዛኛው ከፍታ ባለው የኢራን አምባ ላይ ትገኛለች። በሰሜንና በደቡብ ምዕራብ በኩል ደግሞ አልቦርዝ እና ዛግሮስ የተሰኙ ግዙፍ ተራሮች ይገኛሉ። እነዚህ ተራሮች ወደ አገር ውስጥ የሚገነባውን እርጥበት በመግታት ለብዙ የአገሪቱ ክፍል በረሃማነት ምክንያት ሆነዋል። ደሽት ኢካቪር፣ ታላቁ ጨለማውና በረሃው እናም ደሸት ኢሉት የተሰኙት በረሃዎች ከፍተኛውን የኢራንን ክፍል ይሸፍናሉ ይህ የአየር ንብረት ለአብዛኛው የአገሪቱ ክፍል የዝናብ እጥረት ዋነኛ ምክንያት ነው በአምስት ተከታታይ ዓመታት የደረሰው ድርቅ ከጂኦሎጂካዊ የአየር ንብረት ጋር ተደምሮ ችግሩን አባብሶታል የቴራንን ጨምሮ የብዙ ከተሞችን የውሃ ፍላጎት ለመሸፈን ከመሬት በታች ያለ በከፍተኛ መጠን ተመዟል። አሁን ግን የውሃው መጠን እጅግ ዝቅ ብሎ የመሬት መጥለቅለቅን ጨምሮ ሌሎች አደጋዎችን አስከትሏል። ከቁጥጥር ውጭ የሆነ የግብርና መስኖ። ኢራን 88 ያህል ውሃዋን ለግብርና ትጠቀማለች። ያረጁ የመስኖ ውሃ ማስተላለፊያ መሰረተ ልማቶች እንዲሁም የባለስልጣናት የረጅም ጊዜ እቅድ እጦት ችግሩን በከፍተኛ ደረጃ አባብሶታል። የአሁኗ ኢራን ፖለቲካና ሃይማኖት እርስ በርስ የተሳሰሩ ሲሆን ይህም የውሃ ቀውሱን ጨምሮ ለተለያዩ ማህበራዊ ችግሮች ምላሽ የመስጠት አቅሟ ላይ ተጽዕኖ አሳድሯል 1979 የእስልምና አብዮት በሩህላ ሃይሚኒ የተመራው ይህ አብዮት የኢራንን ንጉሳዊ አገዛዝ ወይ ደግሞ ሻህን ገልብጦ የኢስላሚክ ሪፐብሊክን መሰረተ። የቲኦክራሲያዊ አገዛዝ የኢራንን መንግስት ቲኦክራሲያዊ ወይ ደግሞ ሃይማኖታዊ መሪዎች የሚመሩት ነው። ከፍተኛው መሪ በአሁኑ ሰዓት አሊ ሐሚኒ የመጨረሻውን ቃል የሚናገሩ ሲሆን የሃይማኖት ህግጋት ሸሪዓ የሀገሪቱ ህግ መሰረት ነው። ኢራን የሺአ እስልምና ዋና ማዕከል ስትሆን ይህ ደግሞ በሱኒ አገሮች የበላይነት ከሚታየው መካከለኛው ምስራቅ ጋር ያላትን ግንኙነት ውጥረት እንዲፈጥር አድርጓል። የውሃ እጥረት፣ የኢኮኖሚ ውድቀት ከፍተኛ ዋጋ ግሽበት ዓለም አቀፍ ማዕቀቦችና በቅርቡ በሞራል ፖሊሲ ምክንያት የተንቀሳቀሱ ተቃውሞዎች በመንግስትና በህዝብ መካከል ከፍተኛ ውጥረትን ፈጥረዋል። ቴህራንን ጨምሮ የብዙ ከተሞች ነዋሪዎች የፖለቲካ አመራሩን ብቃትና ግልጽነት በመጠራጠር ዙፋኑን ሊነቀንቅ የሚችል ተቃውሞ ሊያካሂዱ አኮክቧል። ኢራን ዛሬ በገጠማት የውሃ ጥም ምክንያት የተፈጠረው ቀውስ የፖለቲካና የሃይማኖት አወቃቀሯን በመፈተን ላይናት እየተባለ ነው። የቴህራን ነዋሪዎች ከተማዋን ለቀው እንዲወጡ የተሰጠው ማስጠንቀቂያ የመንግስት ጭንቀትን የሚያሳይ ሲሆን ይህ የውሃ እጥረት በታሪክ ውስጥ የነበረውን የፋርስን ታላቅነት ከባድ ፈተና ውስጥ መውደቁን ያሳያል። የችግሩ ምንጭም የረጅም ጊዜ ድርቅና የጂኦግራፊያዊ አቀማመጥ ቢሆንም የባለሥልጣናት ደካማ አስተዳደርና የፖለቲካ ውጥረት የችግሩን ጥልቀት ከፍ አድርጎታል። ለመሆኑ ኢራን ሀያል ሆና የጥንት ምድር ሆና ሳለች እንዴት ውሃ ጠማኝ አለች? ይህንን ቃል ስንሰማ እንገረም ይሆናል። ውሃ ህይወት ነው፣ ሰላምና ብልጽግና ወደ አእምሯችንም ይመጣል። ውሃ ግን ከምታስቡት ከዚያም በላይ ነው። ውሃ የሰው ልጅ ስልጣኔዎችን የመሰረት ድንጋይ የጣለ የፕላኔቷ ምድር ደምና ስር፣ እናም በአሁኑ ደግሞ የፖለቲካ ውጥረትና የጦርነትም መንስኤ ሆኗል። ለሰው ልጅ ህይወት፣ የሰው አካል እስከ 60 የሚሆነው ውሃ ነው። ያለ ምግብ ሳምንታት መቆየት ይቻላል፣ ያለ ውሃ ግን ከጥቂት ቀናት በላይ መቆየት አይቻልም። ውሃ የምግብ ዝግጅት፣ ንጽህናና የጤና ዋስትና ነው። ለፕላኔቷ ምድራችን ውሃ ስነ ምህዳር ይደግፋታል ደንን እርሻን፣ ናይ ባህር ውስጥ ህይወትን ሁሉ ይፈጥራል። ውሃ በሌለበት በረሃማነትና መቅሰፍት ይነግሳል። የውሃ እጥረት ማለት የህይወት ማጣት ማለት ነው። ታዲያ ቴህራንም የገጠማት ይሄ ነው። በታሪክ ዘመናት ሁሉ ስልጣኔዎች የተመሰረቱት በታላላቆቹ ወንዞች ዳርቻ ነው። ዛሬ ግን የህዝብ ብዛት መጨመር፣ የአየር ንብረት ለውጥና ደካማ አስተዳደር ውሃን ወደ ውድ ስልታዊ ሀብትነት ቀይረውታል። የውሃ ጦርነቶች አሁንም በግልጽ በወታደራዊ ግጭት መልክ ባይገለጡም በብዙ አገሮች መካከል የሻከረ ግንኙነትና የፖለቲካ ፉክክር ዋነኛ መነሻ ሆነዋል። የውሃ ማጣት እንደ መቅሰፍት የሚቆጠርበት ዘመን ላይ ደርሰናል። ለዚህም ነው ወደፊት የውሃ እጥረት ዓለም አቀፍ ጦርነትን ሊያስከትል ይችላል የሚል ታላቅ ስጋት ያለው። የኢራን ቀውስ ይህ አሳዛኝ እውነታ ታዲያ ቁልጭ ብሎ የሚታይበት ምሳሌ ነው። ኢራን በውስጧም ቢሆን ውሃ ላይ የተመሰረተ ግጭት አለባት። የዛግሮስ ተራሮችና በቴሄራን ዙሪያ ያሉ አካባቢዎች የውሃ ምንጭ በቴሄራን ከፍተኛ የፍጆታ መጠን ሲመዘዙ በክልል ደረጃ የመጠጥ ውሃ እጥረትና የግብርና ውድመት ያስከትላል። የሕዝብ ተቃውሞዎች የሚነሱትን በዋናነት ውሃችንን መልሱልን በሚል ሰንደ እየተደነቀ ነው። ኢራን እንደ ሄልማንድ ወንዝ ከአፍጋኒስታን ጋር፣ እንደ አራስ ወንዝ ከመካከለኛው እስያ አጋሮች ጋር በውሃ ክፍፍል ላይ ታላቅ ውጥረት አለባት። ጎረቤቶቿ የውሃ ፍሰቱን ሲገቱ ኢራን በአገሯ ውስጥ የምትገኘውን ውስን ውሃ የበለጠ እንድትጠቀም ይገዳታል። ይህም ደግሞ ቀውሷን ጨምሮታል። የውሃ ፖለቲካ ትኩሳትን ስናይ ከኢራን ውጭ በዓለማችን ላይ ያለው የውሃ ፖለቲካ ምን ያህል አደገኛ እንደሆነ የሚያሳይ ዋነኛ ማሳያ የኛይቱ ኢትዮጵያና ግብጽ ናቸው። የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት የምናየው ነው። ታላቁ የግብፅ ፍርሃትን ስንምዝ ግብጽ ታሪካዊ መብቷ አድርጋ በምቆጥረው የናይል ወንዝ ውሃ ላይ ከፍተኛ ጥገኛ ነች። ግድቡ የውሃ ፍሰቱን ይቀንሳል በሚል ስጋት የተነሳችው ከፍተኛ የፖለቲካና የዲፕሎማሲ ተቃውሞ ውሃ ለሀገር የህልውና ጉዳይ መሆኑን ያሳያል። ግብጽ የናይል ወንዝ ውሃ የህይወት መስመር መሆኑን በተደጋጋሚ ገልጻለች። የግብጽ ከፍተኛ ፍርሃት በብዙ አገሮች ውስጥ የውሃ ስጋት ምን ያህል ከፍተኛ እንደሆነ የሚገልጽ ጉዳይ ነው። ውሃ በማንኛውም ጊዜ ከፖለቲካ ጉዳይ ወደ የመጨረሻው ድንበር መከላከል ሊሸጋገር እንደሚችልም ግልጽ አድርጓል። የታዲያም ለቀደመችው ታላቋ ፋርስ ላሁኗ ኢራን ከፍተኛ የሆነ መቅሰፍት እንደመጣ የሚያሳይ ነው። የውሃ እጥረት ማለት የስልጣኔ መውደቅ ማለት ነው። ዛሬ ኢራን በቴህራን ዙሪያ የገጠማት የውሃ ማጣት ቀውስ ከምልክትም በላይ ነው። ይህች ታላቅ ሀገር በረሃማ እየሆነ ስትሄድ የውሃውን ቧንቧ መክፈት አለመቻል ከንጉሠ ነገሥትነት ውድቀት የበለጠ ጥቁር መጋረጃን ይጥላል። ባለሥልጣናት ውሃን እንደ ዘይት በመቁጠር የውሃ አስተዳደርን ካላሻሻሉ፣ ከመሬት በታች ያለውን ውሃ የመምዘዝ ልምድ ካላቆሙና፣ ለህዝቡ ፍትሐዊ የውሃ ክፍፍል ካላደረጉ፣ የቴህራንን ነዋሪዎች ከተማቸውን ለቀው የመውጣት ማስጠንቀቂያ የመላው ኢራን ወደፊት ዕጣ ፈንታ ሊሆን ይችላል። ጥንቷ ፋርስ ለሺህ ዓመታት ያህል በከፊል ደረቅ በሆነ ክልል ውስጥ ስልጣኔን የገነባቸው ውሃን ለመቆጣጠር አስደናቂ ጥበብን ፈጥራለች። አሁን ያለው የኢራን የውሃ ቀውስ ከምንም በላይ የሚያስፈልገው የጥንት አባቶች የተጠቀሙበትን የውሃ አያያዝ ጥበብ መመለስ ነው። ከነዚህ ጥበቦች መካከልም ዋነኛውና ዓለም አቀፍ እውቅና ያገኘው ስርዓተ ቀናት ወይም ደግሞ ካሪዝ በመባል ይታወቃል። ቀናት በመሬት ስር የተቆፈረ በአግድ አቅጣጫ የሚሄድ ረጅም ቦይ ሲሆን የከርሰ ምድርን ውሃ ተራራማ ከሆነ አካባቢ ወይም ከውሃ ማጠራቀሚያ ንብርብር ወደ ደረቅ ሜዳው እናም ከተሞች በስበት ኃይል የሚያጓጉስ ጥንታዊ የመስኖ ስርዓት ነው። ጣናት የሚጀምረው ከመሬት በታች ያለውን የውሃ መጠን በሚያሳይ ጥልቅ ጉድጓድ ማዘር ዌል ነው። ከዚህ ጉድጓድም በመነሳት ወደሚፈለገው ቦታ በአነስተኛ ቁልቁለት ስር በምድር ውስጥ ይቆፈራል። በየጊዜው ለመጠገንና አየር ለማስገባት በአቀባዊ ጉድጓዶች ይቆፈሩታል። ውሃ ከትነትን መከላከል ነው ታዲያ ጥቅሙ ከመሬት በታች ስለሆነ ውሃው በፀሐይ ኃይል እንዲተን አይደረግም። በኢራን ከፍ ያለ ሙቀት መጠን ይህ ትልቅ ጠቀሜታ አለው። የውሃው ምንጭ ሳይጎዳ በስበት ኃይል ብቻ የሚሰራ በመሆኑ የውሃውን ንብርብር ከልክ በላይ ከመመዝመዝ ይከላከላል። አንዳንዶቹ ቃናቶች እስከ 2700 ዓመታት በፊት የተገነቡ ናቸው ተብሎ የሚታመን ሲሆን እስከ ዛሬ ድረስ በስራ ላይ ያሉ ናቸው። የኢራን ዘመናዊ የውሃ አያያዝ ችግሮች፣ በተለይም ከመጠን ያለፈ የከርሰ ምድር ውሃ በሞተር የሚሰራ መመዝመዝ፣ የጥንቱን የቃናት መርህ ችላ በማለት እየመጣ ነው። ጥንታዊ ጥበብን መመለስ አለባት ኢራን። ባለሥልጣናት የከርሰ ምድርን ውሃ ከመጠን በላይ ከመመዝመዝ ይልቅ የቃናት ዘላቂነት ያለው መርህ ማሰብ አለባቸው። ቀናት ውሃን የሚጠቀመው እንደገና በተፈጥሮ በዝናብ እስኪሞላ ድረስ ብቻ ነው። እናም ኢራን ዘመናዊነትን ከጥንታዊት ጋር ካላዋሃደች መጥፊያዋ እርብ ይመስላል። የጥንቱን ቃናት ስርዓት ዘመናዊ ቴክኖሎጂን በመጠቀም ማደስ የአሁኑን የውሃ አያ ስልት በእጅጉ ያሻሽለዋል። ለምሳሌ ያረጁ ቃናቶችን በመጠገንና የውሃ ፍሰታቸውን በዘመናዊ ዳሳሽ በመከታተል የውሃ ብክለትን መቀነስ ይችላሉ። የአሁኑ የኢራን መንግስት ቀውሱን ለመፍታት የሚያደርጋቸው ጥረቶች የሚመሩት በግዙፍ ዘመናዊ ፕሮጀክቶች እንደ ግድቦችና ትላልቅ የውሃ ማስተላለፊያ መስመሮች ላይ ሲሆን፣ እነዚህም ብዙ ጊዜ በአካባቢው ላይ ተጨማሪ ጉዳት ያደርሳሉ። ቴሄራን የኢራን ልብ እና የፖለቲካ ማዕከል ዛሬ የውሃ እጦት ሰቆቃ ምልክት ሆናለች። መንግስት የከተማዋ ነዋሪዎች ለቃችሁ ውጡ እስከማለት መድረሱ አውሶ ከፖለቲካ ክርክር አልፎ የሕዝብ ዕጣ ፈንታ አደጋ ላይ የጣለ ሰቆቃ መሆኑን ያሳያል። ይህች ምድር የስልጣኔ ፈርቀዳጅ የኪነ ጥበብና የጥበብ ምንጭ የነበረች ቢሆንም ዛሬ ላይ ዜጎቿ የውሃ ጥም ጩኸት እያሰሙ ነው። ይህ ንትርክና ምስቅልቅል የኢራንን ታላቅ ታሪክ ከሚያሳዝነው የወደፊት ዕጣዋ ጋር አጋጥሞታል። የኢራን መንግስት የቴህራንን ችግር በዘላቂነት ከመፍታት ይልቅ ነዋሪዎች እንዲሰደዱ ማስገደድ የችግሩን አስከፊነትና አስተዳደሩን አቅም ማጣት ያሳያል። መንግስት የቴህራንን ከፍተኛ ውሃ ፍጆታ መቋቋም ባለመቻሉ ከተማዋን ማራገፍ እንደ ቀላሉ መፍትሄ ማየቱ የፖለቲካ ሽሽት ነው። ይህ ማለት ደግሞ መንግስት በቴክኒካዊ ችግር ሳይሆን በውሳኔ አሰጣጥና በረጅም ጊዜ ቀድጦት ተሸንፏል ማለት ነው። የዜጎች እጣፈንታ ደግሞ እጅግ አስፈሪ ሆኗል። በሚሊዮኖች የሚቆጠሩ ነዋሪዎች ከቤታቸው ከስራቸውና ከትምህርት ቤታቸው ሲፈናቀሉ የሚገጥማቸው እጣ ፈንታ እጅግ ዘግናኝ ነው የሚሆነው። በሌሎች የኢራን ከተሞች ያለውን የውሃ መጠን ዝቅተኛም ስለሆነም አዲስ መጤዎችን የመቀበል አቅም የላቸውም። ይህ የጅምላ ስደት በሀገር ውስጥ አዲስ የማህበራዊ ቀውስ ይፈጥራል። የኢራን የስልጣኔ ለቅሶ ውሃ ጠማን ሆኗል። የኢራን ታላቅ ታሪክ በዛሬው የውሃ እጥረት እውነታ ጋር ሲጋጭ ከፍተኛ ድራማዊ ንጽጽር ፈጥሯል። ከታላቅነት ወደ ውሃ ጥማት ፋርስ ግዛት በዓለም ትልቁ ስልጣን የሆኖ ሳለ ዓለም የተመራበት ቃናትን ፈጥሮ በበረሃማ ምድር ህይወትን ያበቀለበት ታሪክ ዓለም ዛሬ ግን የዚያ ታላቅ ስልጣኔ ዘሮች ውሃ ጠማን ብለ የሚጮሁበት ዘመን ላይ ደርሰናል። ይህ በታሪክ ውስጥ የደረሰ የስልጣኔ ለቅሶ ነው። የውሃ ጥረት በቴህራን ነዋሪዎች በመንግስት መካከል ያለውን ትርክ የችግሩን ጥልቀት ያሳያል። ህዝቡ ውሃ በፍትሐዊነት እየተከፋፈለ አለመሆኑን በመጠርጠር መንግስትን ይከሳል። መንግስት ደግሞ የአየር ንብረት ለውጥና ድርቅን እንደ ዋና ሰበብ ያቀርባል። ይህ መስቀልቀል ያለመተማመንን ቀውስ ፈጥሯል። የቴህራን ውድቀት የኢራን የወደፊት እጣ ፈንታ ምልክት ነው። አንድ ስልጣኔ ዋና ከተማውን ነዋሪዎች መመገብና ማጠጣት ሲያቅተው አጠቃላይ አገሪቱ ከባድ አደጋ ውስጥ መውደቋን ያሳያል። በብዙዎች ዘንድ ይህ መቅሰፍት የፖለቲካ ስርዓቱን የመጨረሻ ማስጠንቀቂያ ደወል እንደሆነ ይገምታል። ኢራን አሁን ባለው የውሃ አያያዟ፣ የፖለቲካ ውጥረት፣ የህዝብ ብዛት እድገት ከቀጠለች የወደፊት እጣ ፈንታዋ እጅግ አሳሳቢ ነው። ከተሞች ባዶ ይሆናሉ። የህዝብ ቁጥር ወደ ተራራማውና ውሃማ አካባቢዎች ይጓዛል። ይህ ደግሞ በአካባቢው ነዋሪዎችና በስደተኞች መካከል የውሃ ላይ ግጭትና ማህበራዊ ሁከት ይፈጥራል። የውሃ እጥረት የሰብል ምርትን ያሳጣል፣ የምግብ ዋስትናን ያዛባል። የረሃብና የንትርክ ብዛት ደግሞ የመንግስትን ዙፋን ከመቼውም ጊዜ በላይ ይነቀንቀዋል። የኢራን ውብ ባህልና ታሪካዊ ቦታዎች እንደ የኢስፋሃን ታሪካዊ ድልድዮች በደረቁ ወንዞችና በረሃማ በሆነ የመሬት ገጽታ ምክንያት ውበታቸውን ያጣሉ። የኢራን የውሃ ሰቆቃ በዓለም ላይ የውሃ ፖለቲካ ምን ያህል ወሳኝ እንደሆነ የሚያስተምር መራራ ትምህርት ነው እንት የታላቅነት ማዕከል የነበረችው ፋርስ ዛሬ በገዛ እጇ በጠፋቻቸው የተፈጥሮ ሀብቶች ምክንያት ለህልውናዋ ትግል ውስጥ ገብታለች።